እንደምን ዋላችሁ ተመልካቾች የቀን ስፖርታዊ ዜናዎች እንደሚከተል ይቀርባሉ። የባህር ዳር ስታዲየም ሁለተኛ ዙር የማጠናቀቂያ ግንባታን በተያዘለት የጊዜ ገደብ ለማጠናቀቅ እየተሰራ መሆኑን የአማራ ክልል ወጣቶችና ስፖርት ቢሮ አስታወቀ። የስታዲየሙን የግንባታ ሂደት ርዕሰ መስተዳደር ዶክተር ይልቃል ከፋለን ጨምሮ ሌሎች የስራ ኃላፊዎች ጎብኝተውታል። ግርማ ሞገስ ተከታትሎታል። የባህር ዳር ስታዲየም የኢትዮጵያ ብሔራዊ ቡድን ጨዋታዎችን ደጋግሞ ቢያስተናግድም በካፍ በተጣለበት እገዳ ምክንያት ዋሊያዎቹ ውድድራቸውን በስደት ማድረጋቸው ይታወሳል። ይህን ተከትሎ ከካፍ መመዘኛዎች በላይ የስታዲየሙን መሰረታዊ ጉዳዮች በሁለተኛ ምዕራፍ ለማጠናቀቅ የክልሉ መንግስት በመደበው በጀት በሚድሮክ ኮንስትራክሽን ከስድስት ወራት በፊት ሁለተኛው ዙር ግንባታ ተጀምሯል። የክልሉ መንግስት በወሰነውና ባስቀመጠው አቅጣጫ መሰረት ለዚህ አትሊስት በፊፋ ደረጃ መሰረት ዝቅተኛውን አሟልቶ ዓለም አቀፍ ጨዋታ ማድረግ የሚቻልበትን እድል ለመፍጠር የሚችለውን ካለው ትንሽ ገንዘብ መድቦ ነሆ ዛሬ ስራው በይፋ እንዲጀመር ተደርጓል። ከተጀመረ ወደ 190 ቀን አካባቢ እየሆነ ነው። ከ6 ወር በላይ ማለት ነው። ከ180 ቀን በላይ ሆኖታል። ይሄ ማለት ኢናጉሬት ከተደረገ ካልሆነ በስተቀር አጠቃላይ ፕሮጀክት ይወስዳል ተብሎ የታሰበው አንድ አመት ወይም ደግሞ ሶስት መቶ ስልሳ ቀን ነው ይወስዳል ተብሎ ታስቦ የነበረው ከዛ አንድ ወር ተኩል ሁለት ወር አካባቢ ዲሌይ አድርጎ ዘግይቶ ጀምሯል ይሄ የሆነበት ምክንያት ማቴሪያል ለማስገባት ሌሎች ሌሎች ጉዳዮችም ስላሉት ባለሙያ ኮንትራክተሩ መቅጠር አለበት ማሽነሪ ማንቀሳቀስ መቻል አለበት ማቴሪያልም ስቶክ ማድረግ መቻል አለበት። ብዙ ማቴሪያሎች ስለሚጠይቅ ማለት ነው። የክልሉ መንግስት ለፕሮጀክቱ ትኩረት እንደሚሰጥ ክቡር ርዕሰ መስተዳድር ዶክተር ይልቃል ከፋለ ከዚህ ቀደም ለምክር ቤቱ አባላት መግለጻቸው ይታወሳል። የባህር ዳር ስታዲየም በዚህ ዓመት ለማጠናቀቅ ከፍተኛ ጥረት እየተደረገ ይገኛል። በህዳር ወር የሁለተኛው ዙር ምዕራፍ ግንባታ ማስጀመሪያ ወቅትም ርዕሰ መስተዳድሩ ክልሉ ለፕሮጀክቱ ሙሉ ትኩረት እንደሚሰጥ ገልጸው ነበር። ይህን ስራ በዚህ ዓመት እንዲጠናቀቅ ማድረግ ቃላችን በተግባር እንዲገኝ ማድረግ የግድ አስፈላጊ ነው የሚለውን እኔም ማስመር እፈልጋለሁ። ይህም ከሁለተኛው ዙር የግንባታ ፕሮጀክት መጀመር አንስቶ ከፍተኛ የስራ ኃላፊዎች ርዕሰ መስተዳድሩን ጨምሮ ክትትል እንደሚያደርጉ የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ እርዚ ቄሳ ገልጸውልናል። መላ ኢትዮጵያ ህዝብ በተለይ ስፖርት አፍቃሪው ይሄ ስቴዲየምን መጠናቀቅ ጉዳይ በጣም ነው በጉጉት የሚጠብቀው። ስለዚህ ይህንን ስቴዲየም ካፍ ፕላስ ካፍና ካፍ ከሰጣቸው አስተያየት ትንሽ ጨምረን እንስራ ብለን እንግዲህ ፕሮጀክቱን ስናቀር ክቡር ፕሬዚዳንቱም ሌሎች የካቢኔ አባላትም ብዙም አላቅማሙ ማለት ነው። ይህን በመወሰን ረገድ ያለቀለ ስራ ቀረበላቸው። ተንካፍ የሚፈልገው ይህን ነው። ከዚህ ትንሽ አሻሽለን ብንሰራ ጥሩ ነዋል ን አግሪመንቱ ብዙ ጊዜ ሳይወስድ ነው የተፈጸመው። ከዛ በኋላም ደግሞ እንደነገርኳችሁ ኢናጉሬት ሲደረግም ከዛ በኋላም ለኮንትራክተሩ ለአማካሪ አደራ በመስጠትም እሳቸውም ምክትል ፕሬዚደንቱም በየጊዜው እስኬጁል አድርገው በየሳምንቱ፣ አልሆን ካለ በየሁለት ሳምንቱ፣ እጅግ በዛ ከተባለ በወር እየመጡ ይጎበኙታል ማለት ነው። በዚህ ሂደትም የመጀመሪያው ምዕራፍ ማጠናቀቂያ ስራዎችና የሁለተኛ ዙር ስራዎች ከግማሽ በላይ መሄዳቸው ተገልጿል። የመጀመሪያው ዙር ላይ የቀሩትን በማጠናቀቂያ ሂደት ወደ ዘጠና ፐርሰንት ተሰርቶለታል። ከሁለተኛው ዙር ግንባታ ሂደት ጋራ በተያያዘ እሱንም ከሁለት ከፍለን ነው የምናየው። የመጀመሪያው እዚህ ኮንክሪት ስራ የሚባለው የሲቪል ወርክ ስራ ከሚባለው ጋር የተያያዘው በሚመለከት ወደ 63 ፐርሰንት ነው። ያ ማለት መጠናቅ የሚገባው ነው። በቀላሉ መሰራት የሚችል ብዙ ገንዘብ የማይጠይቅ የውጭ ማቴሪያል የማይጠይቅ ነው። አብዛኛው የግንባታ እቃዎች ከውጭ የሚገቡ መሆናቸውን የገለጹት አቶ እርዚቅ አብዛኞቹ እቃዎች አቅራቢዎቻቸው መለየታቸውን ገልጸዋል። አብዛኞቹ እቃዎች ኦልሞስት ከ90 በመቶ በላይ የሚሆኑ እቃዎች አዋር ተደርገዋል። ገዢ ካምፓኒ ተለይቶላቸዋል። የሚያቀርብበት ጊዜ ተለይቷል። ብዙዎቹ ካምፓኒዎች መጥተው እንዴት ፊክስ ሰፕላይ ፊክስ ስለሆነ ማቅረብና ምጦ መግጠም ስለሆነ ብዙዎቹ ካምፓኒዎች መጥተው ሲዲሙን አይተው የት ነው ፊክስ የምናደርገው እንዴት እንደምንገጥመው ባለሞቻቸው ልከው አሳይተዋል ማለት ነው። ከዚህ በኋላ ባለው ጥሩ ሆፕ አለን። ቀሪ ስራዎችን በተቀመጠው የጊዜ ሰሌዳ መሰረት ለመስራትም በፈረቃ ጭምር እየተሰራ እንደሚገኝ አቶ ርዜክ ገልጸዋል። የ ሃያ አራተኛ ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታዎች ዛሬ ሲከናወኑ ቅዱስ ጊዮርጊስ መሪነቱን ለማጠናከር ፈታኝ ጨዋታ ይጠብቋል። ቀን 9 ሰዓት ላይ የሊጉን የደረጃ ሰንጠረዥ ከተከታዩ ባህር ዳር ከተማ በአንድ ነጥብ ልዩነት እየመራ የሚገኘው ቅዱስ ጊዮርጊስ ከዋሳ ከተማ ጋር ይጫወታል። በ23ኛ ሳምንት በመቻል የተሸነፈው የአምናው የሊጉ ዋንጫ ባለድልና የሊጉ መሪ ጊዮርጊስ በዋንጫ ፍክክሩ ላይ ራሱን ጫና ውስጥ አስገብቷል። ባህር ዳር ከተማ በዚህ ሳምንት መራ ግብሩ ቀድሞ ተጫውቶ በማሸነፍ የነጥብ ልዩነቱን ወደ አንድ ማጥበቡ ቅዱስ ጊዮርጊስ የዛሬውን ጨዋታ በጫና ውስጥ ሆኖ እንዲያከናውን ያስገድደዋል። አዋሳ ከተማ ባለፉት አራት ጨዋታዎች ከድል ርቋል። ይህም ክለቡን እና አሰልጣኙን ጫና ውስጥ አስገብቷል። ከዚህ ጫና ለመላቀቅ ዛሬ የፈረሰኞች ፈተና ሆኖ ይቀርባል ተብሎም ተገምቷል። ከዚህ ጨዋታ በመቀጠል 12 ሰዓት ላይ ሲዳማ ቡናና መቻል የአራተኛ ሳምንት ማሳረጊያ የሆነውን ጨዋታ ያከናውናሉ። የመውረድ ስጋት ውስጥ የሚገኘው ሲዳማ ቡና ተከታታይ ድሎች ለጊዜውም ቢሆን ከወራጅ ቀጠና እንዲወጣ ቢያደርገውም አሁንም ከስጋት ሙሉ በሙሉ ባለመላቀቁ ጨዋታውን በከፍተኛ ጥንቃቄ እንደሚያደርግ ይጠበቃል። የኢትዮጵያ ንግድ ባንክ ስፖርት ክለብ በሴቶች እግር ኳስ ያገኘውን ስኬት በወንዶቹ ለመድገም እየሰራ መሆኑን አስታወቀ። ባንኩ ከእግር ኳስ ውጭ ባሉ ስፖርቶችም ትኩረት ሰጥቶ እየሰራ መሆኑን ገልጿል። መልሰው ጥበቡ የሴቶችን እግር ኳስ ክለብ በማቋቋም መሳተፍ ከጀመረ ወዲህ እጅግ ስኬታማ የሆነው የኢትዮጵያ ንግድ ባንክ ይህን ስኬታማነቱን በማስቀጠልና ሌሎች ተቋማትና ድርጅቶች የእርሱን ፈለግ እንዲከተሉ የረዥም ጊዜ እቅድ ይዞ እየሰራ መሆኑን ከባንኩ ያገኘነው መረጃ ያመለክታል። የኢትዮጵያ ንግድ ባንክ በተለይም በሴቶች እግር ኳስ ስኬታማ ለመሆኑ የበቃው ከተሳትፎ የዘለለ ስራ መስራት በመቻሉ መሆኑን የኢትዮጵያ ንግድ ባንክ ስፖርት ክለብ ስራ አስኪያጅ አቶ አስናቀ ሰለሞን ለአሚኮ አስተያየታቸውን ሰጥተዋል። ልክ እንደ ባንኩ ዘርፍ ውጤታማ እንዲሆን ስፖርቱም ከተሳትፎ ባሻገር ባንኩ እንደ ባንኩ ውጤት ማምጣት አለባችሁ የሚለው ዳይሬክሽን ነው ውጤታማ እያደረገን ያለው። ባንኩ በሴቶች እግር ኳስ እያስመዘገበ የሚገኘውን ላቅ ያለ ውጤታማነት በወንዶች እግር ኳስም ለመድገም እየሰራ ነው። ለዚህ ደግሞ ውጤታማነቱ እየተገመገመ እየተሰራ ነው ሲሉ የስፖርት ክለቡ ስራ አስኪያጅ ተናግረዋል። ልክ ሴቶቹ ጋር ውጤታማ እንደሆን ነው በወንዶችም ውጤት ታማ እንድንሆን የተቀመጠው ባንካችን የተቀመጠው አቅጣጫ ይዘን ነው እየተጓዝን ያለ ነው። እየተገመገመ ውጤት ዝቅ ሲል እንዲቀየር የሚደረገው የሚሰጠን አመራር በባንኩ አመራሮች፣ በቦርዱ የሚሰጠው አመራር ይሄው ዋናው። እግር ኳስ ቡድንም እንግዲህ እንዲገባ ወደ ፕሪሚየር ሊግ እንዲገባ ሶስት ጨዋታ ነው የቀረው። በመሪነት በሶስት ነጥብ እየመራን ነው። አሁንም በተከታታይ ያሉ ጨዋታዎችን በማሸነፍ ለመግባት በሙሉ ዝግጅት እየሰራ ነው ያለው። የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ አሰልጣኝ ብርሃኑ ግዛው ባንኩ በዚህ ዓመት በወንዶች እግር ኳስም እንደ ሴቶች ሁሉ እንደሚሳካለት አስተያየቱን ሰጥቷል። ዘንድሮ ንግድ ባንክ የሱ ዘመን ነው ብዬ ነው የማስበው። ምክንያቱም የወንዶች እግር ኳስም እዚህ ባህር ዳር በነበረበት ጊዜ እጅግ በጣም ተደናቂነትን ያተረፈ በጣም ጥሩ እንደሆነና አሁንም እዛ ሄደው እየመራ ነው። ሶስት ጨዋታ ነው የቀረው ና በሴቶቹ የደገብ ነው ድል ወንዶች ላይ በቅርብ ጊዜ እናያለን። የኢትዮጵያ ንግድ ባንክ እግር ኳስ ባለፈ በአትሌቲክስ በቦክስና ና በጠረጴዛ ቴኒስ ስፖርቶች በመሳተፍ ውጤታማ መሆኑን የሚገልጹት ስራ አስኪያጁ በቀጣይ ሌሎችን የስፖርት አይነቶች በማካተት ስኬታማ ለመሆን እቅድ ተይዞ እንቅስቃሴ የመጀመሩንም ስራ አስኪያጁ ጨምረው ተናግረዋል። ባንኩ በአንድ ስፖርት ብቻ አይደለም። በአንድ ስፖርት ብቻ መስራትና በበርካታ ስፖርቶች መስራት የተለያየ ነገር ነውእና እዛ ላይ በርካታ ስፖርት ይዞ እንደምታየው ውጤታማ፣ በውጤት ታጅቦ የተጓዘ ነውና ወደፊትም ይህንኑ ያሳድገን በተሻለ ደረጃ ለመስራት ነው ያለውና እዚህ ደግሞ ያው የሚያግዙን አካላት በርካታ ናቸው።